ኤቢን በቦክስ ዘረረቻት። አቶ ደረጀ ከአውሮፓ ቀረ። ወይዘሮ ማርታ ጉድ ፈላባት። ሁለቱም ልጆቿ ማረጡበት እናንተንስ የማላይበት ሀገር የታባት ልሄድ ብላ መመረር አበዛች። ኤቢ ሰላምን ከቤት ውጪ ካልሆነ ደግሞ ሂደሽ ሁሉንም ነገር ላባዬ ማታ ማታ ዳጣ እናታን ክፍል እንደምትሄድ እና አሸሸ ገዳሜ እንደሚሉ መናገር አለብሽ ብላ አለቻት። ሰላምዬ ትሰሚኛለሽ፣ የእውነት ለገንዘብ መስሎች ከሆነ እዚ ቤት የተቀመጥኩት ተሳስተሻል። ቢያንስ እኮ እኔ እናትሽ ሆናለሁኝ እና ፓምፐርስ ቀይሬ ያሳደኩሽ እኔ መሆኔን አትርሽ። ምን ይቱ ባለጌነሽ? ብላ አለቻት። አንቺ እኮ ሰራተኛ ነሽ፣ ምን ጠብቀሽ ነበር ላከብርሽ? ጠብቀሽ ነበር እንደስትላት ዳጣ መጣችና አንቺ ወራዳ ልጅ፣ ቆይ ለምንድን ነው ሲያከብሩሽ የማትከበሪው? ቆይ አንቺ ግን የእውነት የውሃ እህት ነሽ። ምን አይነት ይቱ አረመኔና ጨካኝ ነሽ። የእውነቴን ነው የምልሽ፣ የሰው ቤ ባይሆን እዘረርሽ ነበር ብላ አለቻት። ዳጣዬ ታሪክ ሰራች። ዳጣዬ ዛሬ ናታንን ከሞት ከሽረት አዳነችው። እናም እስልኩ ውስጥ ያለውን መረጃ በሙሉ አጥፍታ ይሄው ትዬ የሆነ ነገር ካለና የእውነትን የተጻጻፍኩት ነገር ካለ ከናታን ጋር ምንም ችግር የለውም፣ አንቺ መፈተሽ ትችያለሽ ብላ ወይዘሮ ማርታ ስልኩን ስትከፍተው ምንም አይነት መረጃ አልገኛለም። ናታን እጅጉን ደስ ብሎት ወይኔ ይሄም መረጃ እኮ ባታጠፋው ኑሮ ጉዱኝ የነበረ ዛሬ ግን ደግሞ እኔ አሁን በቃ የዳጣን አይን ማየት አልችልም ብሎ ቤቱን ጥሎ ወጣ። ውሃ ውሃ ድጋሚ እኔ ካንቺ ጋር በምንም ይሁን በምንም አልጣላም ብላ ለዳጣ መልስ ሰጠቻት። ምን ሆነሽ ነው እንዴ? አንቺና እኔኮ በጣም እንለያያለን። ዳጣ አንቺ በዛ ላይ በጣም ታናሽ ስለሆንሽ ምንም አይነት ጥፋት ብታጠፊ እመክርሻለሁ እንጂ በፍጹም ምንም አላደርግሽም። ነገር ግን ኤቢ በጣም ትልቅና አስተዋይ ልጅ ነች ከእሷ ጋር የምጣላው የራሴ የግል ምክንያት ስላለኝ ነው እንጂ ምንም አትጨናነቂ ብላ አለቻት። ወይዘሮ ማርታ እጅጉን ግራ ገባት። እናም እየተፈጠረ ያለውን ለአቶ ደረጀ ስትናገር፣ እረዳሻለሁኝ፣ ሁሉንም ነገር እዚሁ ሁኜ እየሰማሁ ነበር። አረ እባክህ እና ታዲያ፣ እየሰማህ ሆነህ ነው እንደዚህ ያልከኝ? ቆይ ምን ላድርግ ታዲያ? ማርቲ፣ ሁሉንም ነገር ማስተካከል ትችያለሽ ብዬ ነዋ፣ እናት አይደለሽ? እኔ ግን እኔ ምንም አላውቅም ማለቴ፣ ይህች ዳጣ የምትባል ወይኔ፣ አሁንም ከዳጣ ራስ ሳልወረዳችሁ። ምንድን ነው ነገሩ? ያው አለ አይደል፣ ስለ ፍቅር፣ ስለ ፍቅር ከናታን ጋር ሳይጻጻፉ አይቀሩም። ምን እኔ የምልሽ፣ ናታን ይሄን ያህል ዓመት ሙሉ እኛ ቤት ሲቀመጥ ሌሎቹን ሴቶች ልጆች አድርጎ ያውቃል እንዴ? በፍጹም። አንቺስ ብቶኜ። ኦይ፣ አሁን ናታንን የምትጠረጥሪው ኤቢንና ናታንን አጋብቼ ድርጅቱን ወርሰው ምናምን ትያል ነበር እንዴ? እሱማ ልክ ነህ። አሁንም እኮ እያልኩ ነው። ሰላም ውድና የተከበራችሁ የህያ ቤት ይህ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም? ምን እግዚአብሔር የተመሰገነ ይሁን። ሰላም ና ደናኔ ለዚ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዛሬ በጣም የአቶ ደረጀ ቤት ድብለቅለቁ ወጣ። እናም እማዬ ይሄንን መረጃ ማየት አለብሽ ብላ ስትል፣ እስኪ ተረጋጌ አባዬም እኮ ሊያየው ይገባል ብላ ስትላት፣ አንቺ ኤቢ ተረጋጌ ተረጋጊ አንቺና እኔ እናየዋለን። አይደል እንዴ እኔ ምልሽ አለና፣ ቆይ አንቺ ግን ሁለት አይነት ሰው ነሽ እንዴ? ምን ማለት ፈልገህ ነው ናታን? እኔ እኮ የመጣሁት ላበሽቅህ ነው። ከዛ እየሮጠ ወደ ሳሎን ሲሄድ፣ ምን ነው ናታን? በሰላም ነው? እዩልሽ እንግዲህ የኛን ቤት እንደዚህ መጫወቻ አድርገውታል። እና ናታንና እንዲሁም ደግሞ ዳጣ በጣም ብዙ ነገር ሲጻጻፉ ነበር። ማዬ እውነታችሁን ነው? ቆይ አይ፣ በፍጹም ማዬ፣ ምክንያቱም እሷ ሳትሆን የጻፈችው ኤቢ ነች። ምን? አዎ ኤቢ ነች። እኔን ስጀነጀነኝ የነበረችው እንጂ አጸያፊ ቃል ስትናገር የነበረችው እኔ። በሷ የተነሳ ልቤ ሁሉ ራሱ ደምቷል። ስለዚህ በፍጹም እዚህ ውስጥ ዳጣ የለችበትም ብላ ብሎ መሰከረላት። ከዛ እናንተ ልጆች አሁንስ ግራ አጋባችሁኝ፣ አረ እባክሽ ቆይ። አንቺ ሲጀመር ስልኬን አንቺ እጅ ላይ ነው ያለው ማን ሰጠሽ እ ውሃናት አይደል? ውሃናት ታለልሻት ምንም አታቅም ብለሽ። ቆይ ምኒቱ ነሽ አንቺ፣ ግን ምኒቱ አረመኔ ልጅ ነሽ ብላ ስትላት፣ እኔ በፍጹም አላታለልኳትም ኧረ ባክሽ። አላታለልሻትም እንደዛ ከሆነ አምጪ ስልኬን ብላ ስትል፣ አይ በፍጹም አሁን እንደውም ሂጄ እሷ ጋ እውሃ ጋር ፓተርኑን ትከፍትልኝና ይህን ሁሉ ጉድ አሳያለሁ ለእናቴ ብላ ስልኩን ይዛው ሄደች። ከዛ ዳጣ ብድግ ብላ ተነሳችና ወደ ክፍል ሄደች። እዛ ደግሞ ዳጣና እንዲሁም ውሃና እንዲሁም ምጥን ልብስ እየለኩ ባለበት ሰዓት አየሽ ሽ የናታን ጃኬት እኔ እንደሚሆነኝ። እና ታዲያ አንቺ ልትሰርቀው ነው ማለት ነው? አዎና፣ ልሰርቀው ነው። እሺ እኔ ስም ልስረቅ መጽሐፍ ልስረቅ እንዴ? አረ ተረጋጊ፣ ምክንያቱም መጽሐፉን እኮ በጣም ነው የሚወደው ውሃ አለቻት። እንደዛ ከሆነ እኔም ይሄንን ኮቱን እንደወሰድሽ እናገራለሁ እየተባባሉ እየተጫወቱ ባለበት ሰዓት ኤቢ መጣች እና ፓተርኑን ክፈችልኝ፣ የዳጣን ስልክ። እንዴት ተረጋጊያ ነገርኩሽ። አንቺ ልጅ በጥፊ እንዳለስሽ፣ ክፈች ነው ምልሽ፣ እያለች ስጮህባት፣ ከዛ ዳጣ ከኋላ መጣች። አምጪ አምጪ፣ ኤቢ እውነቴ ነው ምልሽ፣ ደሜን ባታፈይው ይሻልሻል። አምጭ ስትላት በፍጹም ልሰጣት ፈቃደኛ አይደለችም። አይ አይ እያለች እንደዚ ስትኮላተፍ አረባክሽ ከዛ ልትደባደቡ ነው እንዴ አላችኋ? አዎ ልንደባደብ ነው። እናንተ ሁለታችሁ መውጣት አለባችሁ። ትሰሚኛለች? ከኔ ጋር ቀልድ ያቆሚ ብዬሽ ነበር። እኔን ለመጣል አስበሽ ከሆነ አንቺ ብጤኝም ፈጣሪ ያነሳኛል። ስለዚህ በጣም ጠግበሻል ማለትም ብላ ስልኩን ጥቅ አደረገቻት እና እሷን ደግሞ በቦክስ ብላ አልጋው ላይ ዘረረቻት። ውሃና ምጥ እንደነቀጡ። ወይኔ፣ እኛማ ከዚህ በኋላ ከዳጣ ጋር በፍጹም አንጣላም። አሁና እንደውም እና እንዲሁም የሚጣላንን ሰው መተንኛ መናገር አለብን። ትክክል ነሽ መተንኛ፣ ሁሉንም ነገር ለዳጣ እንነግራት አለን። ከዛም በኋላ ዳጣ ትበቀልልናለች አለች። እያለች ወሪያቸውን ቀጠሉ። በሌላ በኩል ወይዘሮ ማርታ ናታንን፣ እኔ ምልህ የምትለው ነገር ግን እውነት ነው እንዴ ብላ ስትለው፣ አይ አየሹ አይደል እንዴ በፍጹም ከዛ እትዬ እባክሽ ናታንም ባታስቸግሪው ደስ ይለኛል። ይኸው ስልክ የማይከፈለሽ ይኸው ይኸው ብላ ስትል መረጃው ስልኳ ውስጥ የለም እማዬ፣ እኔ የዋሸሁ አይደለም ነው እምልሽ። በአይኔ አይችዋለው እንዴ ታዲያ፣ ለምንድን ነው ከታዬ ሁሉንም ነገር የማታዩ? እማዬ እንደውም ሰዓቱንም የተጻጻፍንበትንም ሰዓት ይኸው፣ ያን ጊዜ እኮ ዳጣ እቤት ውስጥ የለችም ነበረ። ያኔ ደግሞ ስልኩ ኤቢጋ ነበር። የተጻጻፍነውን እንኳ ብታይ እመኝኝ ጋ ሳይሆን ኤቢ ጋ ነው። ግን ኤቢ በዚህ ልክ አረመኔና ጨካኝ ትሆኛለሽ ብዬ አስቤም አልም የማላውቅም ነበር። ለማንኛውም ሁሉም ነገር እንኳን ተሳካልሽ ብሎ ቤቱን ጥሎ ወጣ። አሳብ ያዛት ዳጣ። ዳጣዬ ወደ ሰላም ጋር ሄደች እና ምን ነው ዛሬ ደግሞ በጣም ደብሮሻል። ናታን ሳይቀር በጧቱ ነው እየሮጠ የሄደው ማለቴ ምግብም አልበላም፣ ሻወር ወስዶ ብቻ ሄደ። በጣም ይገርማል። ቆይ ግን አንቺ ምን ሆነሽ ነው የደበረሽ? አራል ደበረኝም። ሰላም እንዴ፣ ምን ሆነሽ ነው? እኔ ከሁሉ ነገር ሽ ነው የማቀው። አዎ በእርግጥ ደብሮኛል። ምን ማለት ነው ደብሮኛል ማለት እንዴ? ያው አለ ብቻ፣ ማታ ጥሩ ነገር አልተፈጠረም ነበር። እናስ፣ እናማ፣ ያው መቼ ሚስጥሬን ማወራው ላንቺ አይደለም። ናታን እኔ መስየው ከኤቪ ጋር ብዙ ነገር ሲያወሩ ነበር። ታውቂያለሽ ኤቪ ምን እንዳለችው? ምን አለችው? ተወደኛለሁ ይብላ እና፣ ታዲያ እሱስ ምን አላት? እሱ ያላትን እንኳን ነግርሽም። እንዴ፣ ለምንድን ነው የማትነግሪኝ? እባክሽ ሰላምዬ፣ የሰው ልጅ እኮ የራሱ ሚስጥር አለው አይደል? እና ያንን ነገር ደግሞ በፍጹም መናገር አልችልም። ስለዚህ እባክሽን ይቅርታ አድርጌልኝ ብላ ስትል ከዛ እሺ፣ ግን በፈለግሽን ሰዓት ከጎንንሽ ነኝ። በዛ ላይ ደግሞ እድልሽን ባትገፊው ጥሩ ነው። ምን ማለት ነው? እስኪ ተመልከች። ስለ ናታን እኮ ስጠይቅኝ አይንሽ ሁሉ ያበራል። አይንሽ ላይ ራሱ ለሱ ያለሽ ፍቅር በደንብ ይታያል። ወይ ሰላምዬ አሁንማ ጭራሽ ባላወራሽ ደስ ይለኛል። ብለሽ ብለሽ እንደዚህ አልሽኝ። እንግዲህ ትክክለኛውን ነገር ነው የተናገርኩት። ውሸቴን ነው እንዴ? በይ በይ በይ ለማንኛውም አርግዘሽ ከሆነ ነገሪን ብላ ስትል፣ ምን እንግዲህ የምላርግ ብለሽ ነው፣ ቦርጭ ነው ወይስ ደግሞ አርግዘሽ ነው ብላ አለቻት ኤቢ። ሰላምን እስኪ ቁጭ በይ ብላ ስትላት፣ ምን ችግር አለው ብላ እንዴ፣ ደህና ነገር ቁጭ አለች። እኔ የምልሽ ማታ ማታ ትሄዳለች እንዴ? ማን ዳጣናታ የት እናታን ክፍል እኔ ምን አውቃለሁ አሁን አባዬ ጋር ሄደሽ ማታ ማታ ዳጣ እናታን ክፍል ትሄዳለች እየረበሸችው ነው ብለሽ መናገር አለብሽ ለምን ተብሎ ካልሆነ ግን ስራሽን ታጫለሽ ምን ምን ገና ለገና አንቺ ትናንት ተወልደሽ ነው እንዴ አንቺ ከዚህ ቤት የምታባርሪኝ ትሰምኛለሽ እና ታዲያ ይሄንን ቤት ረክሹ እንዴ እዩልሽ እኔ ለገንዘብ ብቻ የተቀመጥኩ እንዳይመስሽ ብላ ስትል እና ታዲያ የቤቱ ባለቤት ስለሆንሽ ነው እባክሽ ብዙ ባታናግሪኝ ይሻልሻል። ተረጋጊ እባክሽ እያለች ስትል ከዛ መጣች እና ምንድን ነው የምታያት ኤቢ? ኧረ ስነ ስርዓት ሽንያጅ በቃ ትልቅ ሰው አይደለሽ እንዴ ብላ ስትላት፣ አንችስ ምን አለሽ ደሀ የደሀ ልጅ ከጓዳን ያመትሽ። ከዛ ዳጣ ደሟ ፈላ። ነገር ግን አባቷ ያላትን አስታወሰች። ምክንያቱም ዳ ምክንያቱም ሁሉንም ነገር እስከምናቅ ድረስ እና እንዲሁም ደግሞ ኤቢ በጣም አስቸጋሪ ልጅ እንደነበረች ያላትን አስታውሳ በቃ ትሰሚያለሽ፣ እኔ አንቺን ፈርቼሽ ሳይሆን ነገር ግን እትየንና ጋሽን ብዬ ነው። አንቺ ግን በጣም ባለጌ ሴት ነሽ ብላ እረግጣት ሄደች። ከዛም በኋላ ሰላምዬን ሂዳ እንድልትልሽ አይገባም ነበር፣ ቢያንስ እኮ አንቺ ብትወልጂ ታደርሻታለሽ ብላ አለች። ታዩ እንግዲህ አንበሳ ሲያረጀ ዝንብ መጫወቻ ይባል የለም እና፣ ምን ማለት ፈልገሽ ነው? እኔ አርጅቻለሁ እያልሽ ነው? አዎ አርጅቻለሁ። እና የሰው ልጅ ደግሞ የፈለገውን እስከሚያገኝ ድረስ አንገቱን ደፍቶ ነው። እና አንቺ የምትፈልጊው ነገር አለሽ ማለት ነው? በአወራሻ እያል ነው ዳጣዬ፣ ሁሉም ነገር አይገባሽም። ነገር ግን አሁን የምልሽ ነገር እሺ፣ አሁን የምትይኝ ነገር ምንድን ነው? ማለት ሂደሽ ብታወሪው ጥሩ ነው። ናታንን ምን እኔ ተናድጄበታለሁ። እንዴት እንደዚህ አይነት ነገር ሊያስብና ላቅድ ይችላል? እኔ እኮ ገና ምንም ማላልቅደኝ ነኝ። እንዴ ታዲያ ለምን ተወደድኩ ነው እንዴ? እንደዛ ማለት አይደለም ግን ቢያንስ እንኳ ደውሎ ማረጋገጥ ይገባው ነበር። ታውቂያለሽ ያንን ቴክስት አይታው በነበር እትዬ፣ በጣም ትናደድበት ነበር ደግሞ በእኔ ምክንያት፣ ከትምህርቱ ምክንያት ከትምህርት ገበታው እንድሰናበት አልፈልግም። እንዴ አረ ናታን በጣም አስተዋይ ነው፣ እዛም የሚደርስ አይመስለኝም። አይ ሰላምዬ ፍቅር ሲይዝሽ እኮ ምን ይሁን ምን አታውቂውም። ይህ ማለት ታውቂያለሽ ማለት ነው፣ ስለ ፍቅር እንደዛ ማለት አይደለም ነገር ግን ግን እኔ ብሩክ ፍቅር ይዞት ብዙ ነገር አይቻለሁ። ምን ማለት ነው ታውቂያለሽ? እንዴት የሰው ልጅ ከዛች ከማህሌት ከምትባለው ፍቅር ሊይዘው ይችላል? አየሽ ግን ምን ያህል ጨካኝና አረመኔ እንደሆነ ፍቅር። ሉላንም ደግሞ ሉላና ሞገስም እንደዛ በሚፈቃቀሩ መካከል በጣም ብዙ ፈተናዎች አሉ። ስለዚህ እኔ ለሱ ደግሞ ፈተና ልሆንበት አልችልም እና ትምህርቱን እንድማርና የራሱን ህይወት እንዳስተካከል እንጂ እኔ ከትምህርት ገበታው ማስተጓጎል አልፈልግም። ሰላምዬ ልትረጅኝ ይገባል። በዛ ላይ እኔ ራሴ ብዙ የህይወት ጥያቄዎች አሉብኝ። ጥያቄዎቼ በፍጹም ገና ነገና ያልተመለሱ አሉኝ ብላ አለች። እንደዛ ከሆነ አታስቢ፣ ደግሞ ናታንን እኔ መክረዋለሁኝ ብላ አለች። ውዴህ ህያብ የቲ ቤተሰቦቼ የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት እያደረጋችሁ ሀሳብ አስተያየታችሁን ገለጹ ሎድ